አሰላም ዓለይኩም ራህመቱላሂ በረካቱህ። ድና የተከበራችሁ ተመልካቾች እንዲናችሁ፣ ደህና ናችሁ? እኔ አለሁ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት እንግዲህ አብረን እንጀራ እንጋግራለን ማለት ነው እና እንደምታውቁት እንግዲህ በዚህ መልኩ ምጣዳችንን በደንብ አርገን እናሳል ማለት ነው እና ሀባይብ ገልቢ ዛሬ እንግዲህ ስንተኛ ቀን መቸ፣ አራተኛ ቀን አምስተኛ ቀናት ነው ኢትዮጵያ ከገባን እንግዲህ ዛሬ እንግዲህ እስቲ እንሞክራለን ማለት ነው እና በቻልነው አቅም ደግሞ ያው እስካሁን ድረስ እንደምታውቁት ከቤት ስላልወጣ ነው ነው ማለት ነው ወደ ውጪ እንግዲህ ወጣ ወጣ ስን ከተማው ስንዞረው እንግዲህ እንቀርጽላቸዋለን እናሳያቸዋለን እያንዳንዱን ነገር ማ ነው እና አባቢ ያው እንግዲህ ኢትዮጵያ እንግዲህ እንደምትሰሙት አይደለም ማለት ነው እንደሚሰማ አይደለም ነበረች ነበረ ያው የምታውቁት ሁሉም ሰው የሚያወራውን ነው እንግዲህ እና ሀባይቢ ሀገራችን እንግዲህ ሰላሙን ያስፍንልን በየ አቅጣጫው ማለት ነው። ባይዞ የሰው ልጅ ሰላም ከሌለ መስራት፣ መውጣት፣ መግባትም አይቻልም ማለት ነው እና ሰላማችሁን እንግዲህ ሁላችንም ፈጣሪ መልስ ልን ጸሎት ማድረግ ዱአ ማድረግ ነው። እና እንደምታውቁት እንግዲህ የመጀመሪያ እንጀራ የጋገር ነው ማለት ነው። እንደምታውቁት ያው በጣም ሊጣችን ወፍር ባለው ገሊያው ጨበረ እና ቀጥሏል ድጋሚ እና እንዴት ነኝ ግን ለመጀመሪያ ቂያስጋገረ እንዴት ነኝ እንዴት ነኝ? እሺ ባይቻ ጊዜ ዛሬ እንግዲህ ትራይ አድርጌ ተብዬ ነው። ትራይ እያደረግኩ ነው ማለት ነው። እና ውድ ተመልካቾቼ በዚህ መልኩ እንግዲህ እንትን እያለን ነው። ይው እንግዲህ አንዳንዴ ቪዲዮን እንለቅላችኋለን ማለት ነው። ሀዋይብ ገልቤ እንደምታውቁት እንግዲህ በእሳት ነው የምንጋግረው። ማብራት እንግዲህ ቆጣሪ በጣም ዝቅተኛ ነው ፓወሩ ማነው፣ ለዛ ነው። አንዳንዴ ያው ማታ ማታ መጋገር ይችላላችሁ፣ ግን ማታ ማታ በቃ ጊዜ ስለሚወስድ እንግ እንግዲህ በጣም አስቸጋሪ ስለሆነ ቢለ ማለት ነው። እና ውድ ተመልካቾች በዚህ መልኩ እንግዲህ በስሏል ማለት ነው። እና በዚህ መልኩ እንግዲህ ይበስሏል እያነሳን ነው። ያው እንደምታውቁት ጠዋት ላይ ነው፣ ወይቶ ይግል ተራ አለ አና አባይ በዚህ መልኩ እናስሳለን ማለት ነው።

በጣም የሚያስገረመኝ ነገር ቢኖር ውሸታቸውን ና ወሬያቸውን እና ማናው ስልክ ላይ የምትሰሙትን ነገር ሁሉ ውሸት መሆኑን እና እንደ ራሳቸው እንደ ቤታቸው እንደምትኑሩ እና በቃ ብዙ ነብዙ ነገር ታዝብ ያለው ይማራ ነው። ትዝብቴን እንግዲህ እና የሁለተኛውን እንጀራችን በዚህ መልኩ ደፍተናል እና ውድ ተመልካቾች አሁ እንግዲህ የመጀመሪያ እንግዲህ ቀረጻው ላይ እንግዲህ ድምጽ የለም ማለት ና ስላልተመቼ ነው።

እና ግድ ነው እንደምታውቁት፣ አንዳንዴ ማለት ነው። እና የምትፈልጉትን ነገር ጠይቁኝ ማለት ነው። ያው ኢትዮጵያ ከገባው አልቀረ እያንዳንዱ ነገር ቀርጬ ያሳያቸዋለኝ። እያንዳንዱ ነገር ጠይቄ አሳውቃቸዋለኝ ማለት ነው። ያው የምትፈልጉትን አይነት መረጃ ማለት ነው፣ እያንዳንዱ ነገር ወደ እናንተ ለማቅረብ አሁን እኔ ዝግጁ ነኝ። ለምን ያው ታይምም አቅሙም ስላለኝ ማለት ነው። እና ያው እናንተን በዛው እኔን ታግዛላችሁ። ማን ነው እንደዛ ስታረጉ። እና ያው ቪዲዮ ከወዳችሁት ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን እንዳትረሱ። እና ውድ ተመልካቾች እንግዲህ መጋገራችሁን እንደቀጠለ ነው ማለት ነው። ያው ስለ ሀገር ማታ ያለ አሁን ያለውን ሁኔታ በጣም አሳስቦ የነበረ ግን፣ አልሐምዱሊላ ሁሉም ነገር እንዳሰብኩት አይደለም፣ ቆንጆ ነው ማለት ነው እና ያው ስለ በቃ እያንዳንዱ ነገር ስለኒ መጠየቅ ፈልገው ነገር እስካሁን እስከ ዛሬ ድረስ መጠየቅ አልፈልግም። ባይዘዊ የግል ህይወት የግል ህይወት ና የዩቲውብ ህይወት እንደዛ ሆነው ና እንደዛ ነበር፣ ግን አሁን እናንተ አሁን ለእኔ ፋሚሊዎች የናቱ ቤተሰቦች ናቸው ማለት ነው ጥሩንም መጥፎንም እኔ እየመረጥኩኝ አይደለም። እኔ ቪዲዮ ሲሰራ መሰራ ማለት ነው በቃ ጥሩንም ፓርት መጥፎንም ፓርት ነው ወደ እናንተ እያደረስኩ ያለሁት። ለምን በቃ እንደዚህ መሆን ስላለበት፣ ለምሳሌ ጥሩ ጥሩ ነገር ብቻ ሳይ የምቀርስ ከሆነ ይህ ፋሚሊነት አይደለም ማለት ነው። እንደምታውቁት እኔ ድሮ ያው እንግዲህ ድሮ ትላላችሁ ትላንትና መጥታችሁና ከኩሽና እንግዲህ ጀምሮ ታውቁኝ አላችሁ። ስራ እየሰራ ነው ላይቭ ምን ገባ ቪዲዮ ምሰራ ወዛው ነው እና ያው እያሉ የምትፈልጉትን ነገር ለማቅረብ ዝግጁ ነኝ ማለት ነው። በዚሁ እንግዲህ አጋጣሚ ቲዩ መክፈት የምትፈልጉ መስራት የምትፈልጉ አናግሩኝ ማለት ነው። በኮሜንት ላይ አናግሩኝ ቁጥሬን፣ አስቀምጥላችኋለሁ። በጣም በዚህ ቆንጆ ነው። ያው እኔ መጽናኛዬ ብዬዋለሁ ዩቲብን ማለት ነው። እና ሰው ባጣው ሰዓት ላይቪን ከፍቼ ከእናንተ ጋር ወራለሁኝ ቪዲዮ ስሰራ ራሱ እንደ ላይቭ ነው። በበቃ ላር ድምፄ እያወራሁ ለእናንተ እየነገርኳችሁ ነው የሚሰማኝ። እና መጽናኛዬ ብዬዋለሁ ማለት ነው። ለምን በቃ ከድብርት ሰው በቃ አሉ ባልቶ ወሬ ከምታወሩ ከሰው ጋር እና ደግሞ ጎረ ቡና ቡና ያሱ ከምትቀመጡ ኢትዮጵያ ያላችሁ በተለይ እንደዛ ከምታደርጉ ላይባችሁን ክፍት ታርጋችሁ ዩቲባችሁን ብሰሩ ተጠቃሚ ትሆናላችሁ ብዬ ያስባሉ። እና ውድ ተመልካቾች እንግዲህ ያው እንግዲህ የጋገር ና ትላላችሁ ከፍ አድርጌ ነው ባይዞ ይጄ እንደዚህ ሆነው እና ውድ ተመልካቾች በዚህ መልኩ እንግዲህ እንትን እያለን አለን ማለት ነው። ያው እንደምታውቁት አባቸው ግን ኢትዮጵያ እንግዲህ ያለ ሰው መረጃ መጠየቅ በጣም ነው የሚጠቅመው። እኔ ብዙ ነገር እንትን ብያለሁ። አንዳንዱ ነገር ደግሞ ሲያበዙት እንደዚህ ጥሩ አይደለም ምናምን ሮ ሩ የሚሉትን እንዳሰሟቸው ማለት ነው። ያው በዚህ አጋጣሚ ልንገራችሁ ብዬ ነው ማለት ነው እና ያለነው ሁሉም ቦታ የኑሮ ውድነት አለ። ሁሉም ቦታ፣ ሁሉም ሀገር ላይ ያው እንግዲህ ሰው ገንዘብ ስለሚያገኝ እንትን አይልም ነው እንጂ ግን ሀገራችሁን ብትሆኑ ካልሰራችሁ ቁጭ ካላችሁ እንግዲህ ምንም አጠበቁም፣ ከደህንነት ውጭ። ስለዚ ሀገራችሁን መታችሁ ጎበዞኖች መስራት አለባችሁ፣ መጠንከር አለባችሁ፣ መንቀሳቀስ አለባችሁ፣ ወታችሁ ስራ መፈለግ አለባችሁ፣ ካገኛችሁ ትርድራቢ ስራ መስራት አለባችሁ። በሳት ኢትዮጵያ ላይ ግን በጣም ምርጥ እየሆነ ነው። ከታ ኦንላይን ላይ ብዙ ስራ ትሰራላችሁ። የራሳችሁ ግቢ ካላችሁ የራሳችሁ ነገር ካላችሁ ብዙ ነገር ማመቻቸት ትችላላችሁ ማለት ነው። እና ዋናው ነገር የእናንተ ፍላጎት የእናንተ ተነሳሽነት ነው ማለት ነው። እና ሀባይቢ ማለት ነው። በዚህ መልኩ እላችኋለኝ እና ያው ባይቶ ግን ያው ትንሽ እንትን ይላል ማለት ነው። ግን ቆንጆ ነው። ስላልሆላችሁም እንግዲህ አንድ ሰው ደስታውን የሚፈጥረው ራሱ ነው ራሱ ነው ብዬ አስባለሁ። ወይም በራሴ ማለት ነው ለምን ዝም ብላችሁ እንትን የምትል ከሆነ ህይወታችሁ ነው ስብስብ ስብስብ ነው የሚለው ማለት ነው። እና በቃ ቢኖራቸው በራሱ በራሳቸውን ደስተኛ ለምን መሞከር እና ሀባይቢ እንደዛ ነው። እና ያው እንግዲህ እየጨረረስን ነው ማለት ነው። እኔ ያው እንግዲህ እንደዚህ ገኝ ስታዩ ምናምን በቃ አላርለ ምናምን በቃ እንደ ወይ ወይ እንደ በቃ ለዚህ ነው እንዲህ ምናምን ልትሉ ትችላላችሁ። ግን በቃ ደስታ አለው፣ ደስ ይላል ትደሳሰታላችሁ ማለት ነው። እና ወይ ቢ በዚህ መልኩ ጨርሰናል። በጣም ነው የሚያምረው ምን ልበላችሁ ተዝናናላችሁ። በቃ ባለው እንትን ማለት ነው ነውና በዚህ መልኩ እንግዲህ እየጨራረስን ነው። ፋሚሊ እንግዲህ ያው ቪዲዮውን ከወደዳችሁት ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ፣ ለወዳጅ ለጓደኞቻችሁ ደግሞ ሼር አድርጉ ማለት ነው እና ያው እንግዲህ ከዚህ በኋላ አለሁኝ ማለት ነው። አልጠፋም። ቪዲዮ መሰራለው ላይ በምንገባለን እናንተ ከናንተ የሚጠበቀው ማበረታታት ብቻና ብቻ ነው ማለት ነው እና ያው በዚህ መልኩ እንትን እያልን ነው ማለት ነው በዚያ ግን ያው ትንሽ አየሩን እስከምት ለምደወጥ ምናምን በቃ ወጣ ወጣ እስከምት ትንሽ ትንሽ ይከብራል፣ ትንሽ ይከብራል እና ባይቶ ግን ኮሜንት ላይ ምናምን እንዳየወት ለምንድ ነው ማታርፊው፣ ለምንድ ነው ዘመላሽ በቃ ሰራ ላይ ብቻ ምናይሽ፣ ለምንድ ነው እረፍት ማታረጊው ምናምን ምትሉኝ አላችሁ እንዴ ናችሁ ግን ደህና ናችሁ፣ ትላላችሁ እና ያው እረፍት ማድረግ ምናምን አቅቶኝ አይደለም ግን በተቀመጣቸው ያክል በቃ የስራ ሞራን እየጠፋባቸው ነው የሚሄደው ማን ነው እና ያው በመስራት አለባል እና ወይ ቢ ማለት ነው እንደዛ ነ ችላለሁኝ። ያው እና ወይ ቢ በተቀመጣችሁ ቁጥር ያው የስራ ሙራናችሁ እየወረደ ምናምን በቃል አለ። ጭራሽ አሁን ለምሳሌ እዚህ መታው ያው ስራ ጀምሪም፣ ስራ ጀምሪም፣ ወይ ስራ ጀምሪ ያለ ግን ስራ መስራት ማለት ያው የራሳችሁ ስራ መፍጠር ብቻ አይደለም። ቤት ውስጥ መስራት ስራ ነው ማለት ነው። ታላቹ እኔ ነኝ ያልኩት እንግዲህ ታላሽና ያው እረፍት ማድረጉ አስፈላጊ ሆኖ ሳለ መንቀሳቀስ ደግሞ ግድ ነው። እረፍት ማድረግ ማለት ለእናንተ ምን እንደሆነ አላቅም። እኔ ግን ያው ስንቀሳቀስ ደስ ይለኛል። ስፖርት ተብሎ ተላላችሁ እና ፋሚሊ፣ ላይክ፣ ሼር፣ ሳብስክራይብ ማድረጋቸውን እንዳተረሱ ማለት ነው። ባይ ባይ።